የኢትዮጵያ የመንግስት ዩኒቨርሲቲዎች የምክክር መድረክ በአፋር ክልል በርዕደ መሬት ምክንያት ከቀያቸው ለተፈናቀሉ ወገኖች ከ4.5 ሚሊዮን ብር በላይ ድጋፍ አደረገ። የኢትዮጵያ የመንግስት ዩኒቨርሲቲዎች የምክክር መድረክ በአፋር ክልል በርዕደ መሬት ምክንያት ከቀያቸው ለተፈናቀሉ ወገኖች ከ4 ሚሊዮን 542ሺ ብር ድጋፍ በሰመራ ዩኒቨርሲቲ ተገኝቶ አስረክቧል። ሪያን አብደላ ተጨማሪ አለ። በአዋሽ ፈንታሌ ዱል ለሳ እና ሳቡሪ አካባቢ በተደጋጋሚ የመሬት መንቀጥቀጥ ሳቢያ በግለሰብ እና በመንግስት ንብረት እንዲሁም በተለያዩ መሰረተ ልማቶች እንደ ትምህርት ተቋማት እና የመሳሰሉት ላይ ጉዳት ደርሷል። ባለፉት ስድስት ወራት ብቻ በሁለት ወረዳዎች አዋሽ ፈንታሌና ዱሊለሳ ስልሳ ሺህ የሚሆኑ ዜጎቻችን ተፈናቅለዋል። ቀያቸውን ለቀው የተፈናቀሉት ወገኖች ምግብ፣ አልባሳት፣ መጠለያን ጨምሮ የተለያዩ የትምህርትና የጤና ድጋፎች ያስፈልጋቸዋል። በዚህም መሰረት የተለያዩ አካላት ቦታው ድረስ በመገኘት ጉብኝት በማድረግ እና አለኝታነታቸውን በማሳየት ድጋፍ በማድረግ ላይ ይገኛሉ። ከእነዚህም መካከል የሰመራ ዩኒቨርሲቲ አንዱ ነው። በዚህም የመሬት መንቀጥቀጥ ከጀመረበት ጊዜ ጀምሮ የበኩሉን የተለያዩ የቁሳቁስ ድጋፍና የባለሙያ ድጋፍ እንዲሁም ተቋማትን በማስተባበር ከራያ ዩኒቨርሲቲ ጋር በመሆን ለወገን አለኝታነቱን አሳይቷል። በዛሬው እለትም የኢትዮጵያ መንግስት ዩኒቨርሲቲዎች የምክክር መድረክን በማስተባበር በአፋር ክልል በመሬት መንቀጥቀጥ ከቀያቸው ለተፈናቀሉ ወገኖች ከ 4.5 ሚሊዮን ብር በላይ ድጋፍ አድርጓል። የኢትዮጵያ መንግስት ዩኒቨርሲቲዎች ምክክር መድረክ 49 አባል ዩኒቨርሲቲዎች አሉ ሲሆን ከእነዚህ ዩኒቨርስቲዎች ውስጥ 23ቱ ከ4.5 ሚሊዮን ብር በላይ የገንዘብ ድጋፍ ለወገኖች አድርገዋል። የኮንሰርቲሙ የቦርድ ምክትል ሰብሳቢ የኮተቤ ዩኒቨርሲቲ ፕሬዝዳንት እና የሕዝብ ተወካዮች ምክር ቤት አባል ዶክተር ብርሃነ መስቀል ጠና ድጋፉን ባስረከቡበት ወቅት እንደተናገሩት የኮንሰርቲሙ ዋና ዓላማ የትምህርት ጥራትን በተባበረ አግባብ በማረጋገጥ ልህቀትን ማምጣት ነው ሲሉ ገልጸዋል። ከዛ ባለፈም መደጋገፍን ወደ ማህበረሰብ በማምጣት ሌላኛው ኃላፊነት ነው በማለት ከዚህ ቀደም በተለያዩ አካባቢዎች በተፈጥሮ አደጋ ድጋፍ ለሚያስፈልጋቸው ወገኖች ድጋፍ እንደተደረገ ሁሉ ዛሬም በሰመራ ዩኒቨርሲቲ በመገኘት አለኝታነታችንን እንገልጻለን ሲሉ ተናግረዋል። በአፋር ብሔራዊ ክልላዊ መንግስት ስር ባሉ ወረዳዎች በአጋጠመው ርዕደ መሬት የሕዝባችን መፈናቀል ደርሷል። ተማሪዎች ከትምህርት ቤት ውጭ ሆኗል። ቤተሰብ ከሞቀ ቤቱ በተፈጥሯዊ አስገዳጅ ሁኔታ ሊፈናቀል ችሏል። በእንዲህ አይነት ጊዜ፣ በጣም ከባድ በሆነ ጊዜ ለወገን የሚደርሰው ወገን ነው እና በሚል የኢትዮጵያ ዩኒቨርሲቲዎች ኮንሶርቲየም ምን ድጋፍ ማድረግ አለብን በሚል ተዋይቶ የወሰነውን ውሳኔ ነው ይዘን የመጣ ነው። እንደተባለው የዩኒቨርሲቲዎች ኮንሶርቲየም ዋና አላማው ይሄኛው አይደለም፣ ወይም ደግሞ እንደ አደጋ ጊዜ ጉዳዮችን መርዳት እንዲህ አይደለም። የትምህርት ጥራትን በተባበረ አግባብ ማረጋገጥ ነው። ኤክሰለንስን ማምጣት ነው። በከፍተኛ ትምህርት ተቋማት ውስጥ ከምዕራብ ከምስራቅ፣ ከሰሜን ደቡብ ያሉ ዩኒቨርሲቲዎች ጋፖቻቸውን ለማጥበብ የሚያስችል ኮንሶርቲየም ነው። ኮንሶርቲየሙ ከዛ ባለፈ ደግሞ እዛው ባለበት ደግሞ መደጋገፍ ነው። ያንን መደጋገፍ ወደ ህብረተሰብ መደገፍ ያሸጋገርንበት ነው ብለን ነው የምንወስደው። ርዕደ መሬቱ ባጋጠመው ችግር ለተፈናቀሉት የሚሆን የወገናዊነትን አለን ለማለት ያህልና ሞራል ለመስጠት ለመፍጠር አይዟችሁ ለማለት በቂ ገንዘብ ነው አይደለም፣ አይዟችሁ ለማለት ዛሬ ከአራት ነጥብ አራት ሚሊዮን አምስት መቶ አርባ ሺ ብር በላይ የሆነ ብር ዛሬ አምጥተን ለአደጋ መከላከል ኮሚሽን አስረክበናል። እንግዲህ አደጋ መከላከል ኮሚሽን ለዛ ላሉት ሲያስረክብ ሲያደርስ ዋናውን ዓላማ እንዳይስት አደራ እንላለን። ዋናው ዓላማ የስነ ልቦና ግንባታ ነው። ህንፃ ፈርሷል፣ ሰው አብሮ። ስነ ልቦናው እንዳይፈርስ ማስቻል ነው። የድጋፉ አስተባባሪና የሰመራ ዩኒቨርሲቲ ፕሬዚዳንት እንዲሁም የኮንሰርቲሙ አባል ዶክተር መሐመድ ዑስማን በበኩላቸው በዚህ ወቅት እንደተናገሩት ዩኒቨርሲቲዎች በዋናነት መማር ማስተማርን በጥራት ማከናወን፣ ምርምሮችን ማካሄድ እንዲሁም ለማህበረሰብ አገልግሎቶችን መስጠት ነው በማለት ገልጸው፣ ዩኒቨርሲቲዎች የሀገር አለኝታ በመሆናቸው የዛሬውም ድጋፍ ይህንን ለማረጋገጥ ነው ብለዋል። ፕሬዚዳንቱ አክለውም ዜጎች በተለያዩ ጊዜ የተለያዩ ሰው ሰራሽና የተፈጥሮ አደጋዎች ሳቢያ አደጋ ላይ ይወድቃሉ። ስለሆነም ዩኒቨርሲቲዎች ካላቸው የሙያ ብቃትና ሀብት ድጋፎችን እንዲያደርጉ ጥሪ አስተላልፈዋል። ጥራት መካሄድ ነው። ምርምሮችን እና ማህበረሰብ አገልግሎቶችን በተመሳሳይ መልኩ እንደሚከናወን የሚጠበቀ ዋናው ድሚት ናቸው። ያም ሆኖ ዩኒቨርሲቲዎች የሀገር ናቸው የሀገር የኔሽን ቢልዲንግ ትልቁ ፊላሮች ናቸው።

እንቅስቃሴዎች ስናደርግ ቆይተናል። በአሁኑ ጊዜ የተፈጠረው የመሬት መንቀጥቀጥ አደጋ የኢትዮጵያ የመንግስት ዩኒቨርሲቲዎች ኮንሶርቲየም አባል ዩኒቨርሲቲ ውሳኔ ቀርበው አካባቢ ላይ ያሉ አደጋዎችን በህዝቡ ላይ በህዝብ ላይ

በመጨረሻም የክልሉ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር መሐመድ ሁሴን ድጋፉን በተረከቡበት ወቅት እንደተናገሩት ዩኒቨርስቲው የመሬት መንቀጥቀጥ አደጋው ከተከሰተበት ጊዜ አንስቶ የዩኒቨርሲቲውን ባለሙያዎች በማሰማራትና ጥናት በማድረግ መረጃ በመስጠት የተለያዩ ድጋፎችን በማድረግ ሲያግዝ መቆየቱን በመግለጽ በዚህ የመሬት መንቀጥቀጥ ከሀያ ሺህ በላይ የሚሆኑ ተማሪዎች ተፈናቅለዋል። ከትምህርት ገበታ ውጪም እንዳይሆኑም ይህ የዛሬው ድጋፍ ከፍተኛ አስተዋጽኦ ያደርጋል ሲሉ ገልጸዋል። የሰመራ ዩኒቨርሲቲ የሚመለከታቸውን ባለሙያዎች ከኛ ጋር በመቀናጀት በመተባበር ወደ አካባቢው በመንቀሳቀስ ጥናቶች በማካሄድ የጥናት ውጤቶችንም ደግሞ ለማህበረሰቡ በየጊዜው አላርት በመስጠት እኛ ደግሞ ውሳኔ እንድንሰጥ የሚያስችል የተለያዩ ግብዓት ሊሆን የሚችሉ ሳይንሳዊ የምርምር ውጤቶችን ለእኛ በመስጠት ትልቅ አስተዋጽኦ አድርገዋል። አሁንም ከኛ ጎን ሆኖ በቅርበት ማህበራዊ ግዴታቸው ነው ግን ከክልሉ መንግስት ጎን ሆነው አሁንም እኛ ጋር እየሰሩ ይገኛሉ። በተለይ ወደ ሰሜን አሁን ደግሞ አዳዲስ ክስቶች አሉና አሁንም ተሰማርተው ዳሎሊና፣ በርሃለ፣ አሚን ኮነባ አካባቢ ይገኛሉ ለማለት ነው። በተጨማሪ የአዲስ አበባ ዩኒቨርሲቲ ያሉ በተለይ የጂኦ ፊዚክስ እና ስፔስ ሳይንስ ዲፓርትመንት ባለሙያዎች እና ፕሮፌሰሮች በተደጋጋሚ የሚከሰቱ ችግሮች ደግሞ አናሊስ በመስራት ለማህበረሰብ የሚሆን የጥንቃቄ መልእክቶችን በማስተላለፍ በሚዲያ ላይ ደግሞ ማብራሪያ በመስጠት ለኛ ኮሚሽናችን የፌዴራል ኮሚሽን ጋር ደግሞ በቅርበት በመስራት ለማህበረሰቡ እውቀት ሊሆኑ የሚችሉ የመረጋጋት አቅም ሊፈጥሩ የሚችሉ ሳኒሳዊ መረጃዎችን በመስጠት ከፍተኛ አስተዋጽኦ አድርገዋል። ይህንን ደግሞ እውቅና ልሰጣቸው ይገባል። በዚህ አጋጣሚም እናመሰግናቸዋለን። ምክንያቱም የዚህ ኮንሰርትም አባልም አካልም ስለሆኑ የጋራ ውጤት ነው ለማለት ያህል ነው።